ፊታችን ኪሮስ ይላል ብሎ ኪሪዮስ የሚለውን የግሪክ ቃል አምጥቶ ይሞግተናል። እኛ አራላ አንፍሩ እኛ ሙስሊሞች በተቻለ መጠን ግሪክ ግሪክም የተወሰነ እናንባለን፣ ዕብራይስጥም የተወሰነ እናንባለን እና እናንተ እኮ አይደለንም። አማርኛ የተሰጠንም ብቻ ይዘን እኛ አንልም። ኦኬ የራማው ልውልአንላውራ አባ ጥያቄ ካለ ጥያቄ ነ የራማው የራማ አንድ ደቂቃማ ሴትዮ ያጠገቤ ስላለች አንደኛ በጭቅጭቅ አይደለም ጥያቄ የሚጠየቀው። ሲያስረዳቸው አንተ ማዳመጥ አለበት፣ ያ ሰው ደግሞ አንተ ስታስረዳ ማዳመጥ አለበት። ከይቅርታ ጋር በቃ እንትን አታርጉሽ። እኛ ብዙ ለማን ማለት ነው? ያ ጥያቄ ልጠይቅ፣ ጥያቄሽን ብቻ ጠይቅ። ያለበዚያ እኛ ማን ሊጠይቅ እንደይመጣ፣ ማን ሊሞግት እንደይመጣ፣ ማን ለምን እንደመጣ እናውቃለን። ከይቅርታ ጋር ስለዚህ ጥያቄ በጠይቀህ ጥያቄ በጥያቄ ላይ እንዳትመልስልኝ፣ ጥያቄ ከጥተኛ ነው እንድትመልስልኝ የምፈልገው ተጠየቄ። ከቅርታ ጋር ውሻ አላህ ነው የፈጠረው አልፈጠረውም? አላህ ከፈጠረው ደግሞ ለምንድን ነው ውሻ የነካው ነገር ልክ እንደ ምንድን ነው የምትቆጥሩት? ለምንድን ነው ውሻ ነው የምትጸየፉት? ማስረጃ እኛ ውሻ የነካውን ነገር ልክ እንደምን እንደምንቆጥረው ማስረጃ አስችል፣ ከየት ነው ያመጣሽው? ሙስሊም ጋር ነው የሚያደኩት። እኔ ሙስሊም ነው። አንድ ጥያቄ ነው። አንዴ አስጨርሰኝ። ሙስሊም የነካው ያኔ ውሻ የነካው ወይም ሰባት ጊዜ በውሃ ተፈትኮ መታጠብ አለበት ወይም መደፋት አለበት። ኢቨን በርበሬውን ላይ የሚደፋለው ውሻ የነካው ማለት ነው እዛ። የሚል ነገር የለም። ለዛ ነው ማስረጃ ያልኩሽ። ለምድነው ማስረጃ የምትጠይቂው መጀመሪያ ላይ

ታች ኮሜንቶች ሙስሊሞች አይሳደቡም በእርግጠኝነት ማለት ነው ስለ ክርስትና የሚያውቅም ማንም አይሳደብም ከይቅርታ ጋር እንትን ወይ ልልቀቅልሽ ልቀቅልሽና የምታወሪ ከሆነ አውሪ ወይ ከጠየቅሽ ደግሞ ፍቀጅልኝ ልመልስ ልመልስን አስረዳኝ ስለ ውሻ ፈቀድሽልኝ ለአውራ ልመልስኔ አውራ በመሀል እንዳትገቢ ማለት ነው በመጀመሪያ ደረጃ ይሄ ፕሪሳፖርድ አንደርስታንዲንግ ነው አይምሯችሁ ላይ የገነባችሁት ነገር ነው እኛ አላህ ስብሓን ተዓላ የፈጠረው ፍጡር በሙሉ ማንኛውም ፍጡር አላህ የፈጠረው ማንኛውም ፍጡር የተከበረ ነው። ማንኛውም ፍጡር ማለት ነው። ከነዛ መካከል ኤክሴፕሽን ተደርገው ይመጡ ነገራቶች ሊኖሩ ይችላሉ። ኢቨን ፍ ውሻ ራሱ ኤክሴፕሽን ተደርጎ አልመጣም። ስለዚህ ስለ ውሻ ምንድን ነው እናንተ ሙስሊሞች ምታስተምሩት ከተባለ፣ በመሰረቱ ውሻ ነጃሻ ነው ነጃሳ ነው የሚል አስተምሮኛ ሙስሊሞች የለም። እሺ፣ ምንድን ነው ያላችሁ እናንተ ከተባለ፣ እኛ ግን የምንለው የውሻ ለሀጩ ወይም ደግሞ ፊት ለፊት በአፉ ፓርቲ ያለው አካል ነጃሳ ነው። ከየት አመጣችሁት? አረ ተው። ነቢዩ መሐመድ ሰ.ዐ.ወ ስለምን የዘመኑ ሳይንቲስቶች ያረጋግጧል። የውሻ የፊት ለፊት ክፍሉ ወይም ደግሞ ልጋጉ ወይም ደግሞ ለሀጭ ብለን የምንጠራው ነገር ከፍተኛ የሆነ በሽታ ያመጣል።

ለአንድ ውሻ በጫማዋ ውሃ አድርጋ ስላጠጣች አላህ ሙሉ ወንጀሏን ይቅር ብሎ ጀነት አስገብቷታል። ውሻ ይሄ ነው እንግዲህ ሃይማኖታችን የሚያስተምረው። አንድ ውሻ ተርቦ ተጠምቶ ለሱሳ ውሻ በጫማዋ ወስዳ ውሃ አጠጣችው፣ በዛ ምክንያት አላህ ስብሐነ ወተዓላ ጀነት አስገባት ነው። በቁርአናችን ላይ ቁርአናችን ላይ ሱረቱል ካፍ ላይ ይሄ የተከበረው ቃል ላይ ሱረቱል ካፍ ላይ እነዛ የካፍ ሰዎች እነዛ ካፍ የምንላቸው ምኖች ናቸው የዋሻ ሰዎች ማለት ነው። አላህ ስብሓነ ወተዓላ በጣም ያከበራቸው ያላቃቸው በነቢዩ ኢሳ እስከ ነቢዩ ሙሐመድ ሰለም በነበረው ዘመን የነበሩ ሰዎች። ከእነርሱ ጋር አንዱ ውሻ ነበረ፣ አንዱ ውሻ ነበረ። አላህ ያንን ይተርክልናል። ስለዚህ እኛ ሙስሊሞች ሙስሊሞች ውሻን እንደዚህ እንደዚህ ነው፣ እኛ እንደዛ አንልም። ውሻ ነጃሳ ነው ነው ነጃ ሳው እንደዚህ እንደዚህ ፓርቱ ነው። አይ ውሻ ብቻ ነው ወይ ከተባለ አይደለም፣ ሰውም ጭምር ነው። ለምሳሌ የሰው ልጅ ሙሉ ሰዳጁ ነጃሳ ነው እና ያንን ነው የምናስተምረው። ፕሪሳፖ እንደርስታንዲንግ ነው ማስረጃ አድርጌ ያልኩሽ። እኔም መጀመሪያ ማስረጃ አምጪ ያልኩትም አንቺን ለማጨናነቅ ወይ የሆነ ነገር ላስጨንቀሽ ወይ በድቤት መንፈስ እንድትገቢ ሳይሆን ይሄ ነገር ያሌለ መሆኑን እንድታቂ ነው። አይ እንደው አወከር እኮ ይሄ የምትለው ነገር ትክክል አይደለም። ከአጠገቤ አንድ አብደላ የሚባል ግለሰብ እንደዚህ ያደርጋል ቢባል እኛ ስለ አብደላ አይደለም የምናወረው፣ ስለ አብደላ ስለ ምናምን አይደለም የምናወረው፣ ስለ ዲን ነው፣ ስለ ሃይማኖት ነው፣ ስለ ቁርአን ስለ ሀዲስ ነው የምናወረው። ስለዚህ ከቁርአንና ከሀዲስ አንጻር ውሻ የፊትለፊት የአፉ ክፍል ነጃሳ ነው ብለን እናምናለን። ስለዚህ ከዛ አንጻርም ቤታችን ላይ በሚኖር ውሻ ደግሞ በባህሪው ደግሞ ምን አለው ሰው ላይ የመተሻሸር አቅም አለው። ሁለት እንስሳቶች አሉ ውሻና ድመት። ውሻና ድመት በሳይንሱ ማለም እንደሚነገሩ ሰው ጋር በጣም ይተሻሻል። ስለዚህ ነቢዩ ምን አደረጉ? ድመትን አስመልክቶ ኢነሁም የጠዋፊና አሌይኩም አሉ። በእናንተ ከሚዞሩት መካከል ናቸው። በጣም ይዞራሉ እናንተ ጋር ይመጣሉ ምናን ችግር የለውም ብሎ አስቀመጡ። ኢቨኒፍ እነሱ ራሱ እንትናቸው ምንድን ነው የሚባለው፣ ስዳጃቸው ነጃሳ እንደሆነ ማለት ነው። ውሻ ደግሞ ያ ከፊት ለፊት የሚመጣው ልጋጉ ነጃሳ ነው ብሎ አስቀመጡልን ማለት ነው። አሁን ገባሽ ወገናችን? ሜትስን ታረሻለሽ ይመስለኛል። ቅድም ማዳማው አጠገቡ እንዳለመጠየቅ ችላለሁ። ከትር እንኳን ደህና መጣሽ። ማዳማ አጠገብ እናት እያለች ስለነበረ ምናልባት አቡቂ ሰምታ ብቻ ሊሆን ይችላል። እና መቻት እንትን ትላለች። ችግር የለም። እሺ ወንድማችን እኔ ጥያቄን መጠየቅ እችላለሁ። እኔም ጥያቄ አለኝ። ስልምና ላይ እና በደንብ ይፈልጋሉ። እሺ ኢብሮ ቪዲዮ ለቋል። ኢብሮ የለቀቀውን ቪዲዮ ተመልከቱ፣ ፎሎም አድርጉት። ኢብራሂምን በደንብ አይ ቲንክ ትጠቀሙበታላችሁ እያስባለሁ። ሁለቱንም ኢብራሂሞች ፎሎ አድርጓቸው። ኡክቲ ፊላ እህቴ ፊላ እሷንም ፎሎ አድርጓት። ያው ብዙ ጊዜ በተለይ ሪከርዶች ምናምን ሪከርድ የሚሰሩ አካላቶች ሪከርድ የሚያደርጉ አካላቶች ብዙ ጊዜ በተለይ እንደ ሙስሊም ማህበረሰብ ማለት እንደዚህ እንደ ቲክቶኩ ማለት ነው ብዙ እንትን አልተሰጣቸውም ብዬ ነው ማምነው። የሆነ እንትን ምንድን ነው የሚባለው? የሆነ ቦታ ነገር ሰጥቷቸዋል። እያ አላምንም። ፎሎ አድርጓቸው ምናምን የሚለቋቸው ቪዲዮዎች ያው አብዛኛው ሰው የሚያስተምረውን አስተምረው ሪከርድ አድርገው እነሱ ነው የሚለቁት ብዙ ኢንፎርሜሽኖችን ኢቨን ኢፍ እኛ ራሱ ኢንፎርሜሽኖችን እኔ የዲቤት ኢንፎርሜሽን ብዙ ጊዜ ሪከርድ ከሚያደርጉ ሰዎች ነው ማየው ያው አይገጥመንም ብዙ ጊዜ ዲቤቱ ምናምን ምን ተደረገ ምን ሆነ ምን ተፈጠረ ክርስቲያኖች ምን አሉ ምናምን የሚለውን ከእነሱ ስለምናውቅ ኢንሻላ እንትም ሪከርድ ምናምን የሚያደርጉትን በደንብ ፎሎ አርጓቸው እነሱ አሚርን ፎሎ አርጉት ጃስሚንን ቅድም ስታወራ እየሰሟት ነበረ ፎሎ አርጓትና ና ኢንሻላ ያው የምትማሩባቸውን ሰዎች ፎሎ አድርጉ ብዬ መናገር ብዙም ባልወድም፣ ግን የምትማሩባቸውን ሰዎች ራሳችሁ ታውቃላችሁ። ለምሳ ማንን ነው መማሩ እንግዲህ ለራስ ስትል ጣፍጥ ለጨው የተባሉ እና እንሻላ እንደዛ አርጉ ለማለት ነው። የምታወሩት ነገር ካለ መቀጠል ትችላላችሁ። ካልሆነ ትጠይቅንትና ብሮ ዋሪሳ ናውረካ እንዴት ናችሁ? ብሮ ሰላም ሁላችሁም ሰላም ብያለሁ። እንትን አንድ ጊዜ ማስታወቂያ ጥስራ ጀዛ ከላ አቡኪ መስጂድ ሄድ ስለሆነ ነው። ለዛ ኡስታዚ ምን ነው ለዛ ነው። አይ እኔ ቪዲዮ ለቅቅ ያለው አሁን አሁን በሱ አሁን ቪዲዮ ለቅቅ ያለው ሁላችሁም ግቡና ቪዲዮ የለቀኩት ላይ ሁላቸውም ኢብኑ ኡስታዝ ኢብኑ ነወር ባለፈው የተለቀቀው ቪዲዮ በአጠቃላይ ማን ነው እንትን አካውንቱ ባን አድርገውበታል። ይሄንን ደግሞ እኛ በደንብ አድርገን ነው። እንደውም የበለጠ ተደራሽ እንዲሆን ከአንዳንድ እኔን ፎሎ አድርጉኝና ግቡና እዛ ውስጥ ቪዲዮ ለቅ ያለው ኮመንት ላይ ሜንሽን አድርጌላችኋለሁ። ሁላችሁም ፎሎ አድርጉት ማለት ነው እና በጣም የሚገራርሙ ትምህርቶች ነው የሚያስተምረው። ሌላኛው በክርስትና የውሻ ስጋ መብላት ይቻላል የሚል ቪዲዮ ሰርቼ አስቀምጬላችኋለሁ። ግቡና አዩት ሁላችሁም። በክርስትና የውሻ፣ የእንቁራሪት፣ የድመት፣ የአይጥ ስጋ መብላት የአህያ ስጋ መብላት ቪዲዮ ሰርቼ አለው። ሁላችሁም ግቡና ሼር ኮፒ ሊንክ አድርጉ። ይሄና ይህን የመሳሰሉ ቪዲዮዎችን ለማየት ከፈለጋችሁ ፎሎ አድርጉኝ እና ቪዲዮዎችን ተደራሽ አድርጉ፣ ቫይራል እንዲወጣ አድርጉልኝ እንሻላ። ከዛ በተረፈ አንድ ቅድም የተነሳ ነገር ነበር እና እግዚአብሔር ያው የፈጠራቸው ብዙ ነገሮች አሉ። ከፈጠራቸው ነገሮች መካከል የሰው ልጅን ሆድ ነው እና የሰው ልጅ ሆድ ደግሞ የሚያመነጨው ያው ካካል እና እሱ ተነክቶ ለምንድን ነው የማይበላው? ምክንያቱም እግዚአብሔር የፈጠረው አይደለ እንዴ የሚል ጥያቄ የሚያስነሳል። ስለዚህ እግዚአብሔር የፈጠራቸው ነገሮች ተነክተው ወንድማችን ማስረጃ ተከፍታለሁ ውሻ ምናምን የሚለው ለዝም ብለህ አታወራም። ማስረጃ ተፈተና ሳየት ውሻ የሚለው ከትልቁ ላይ ምን እነ ክፈተለን። ቆይ ቆይ አይደለም በማስረጃ ነው የሚለውን። አይደለም ለአውራ አንዴ ይችላል ዝም ብሎ ማውራት። እባካችሁ ለዛ ነው፣ በቃ ግቡና ቪዲዮ ለቅቅ ያለው እዩ። እሺ፣ እዛ ላይ ነው ሰርፕራይዙን የምታየው እዛ ነው። ግቢና በደንብ ማየት ይቻለች። አሁን እኔ ልጨርስ አንድ ጊዜ እያወራው የነበረውን ነገር እግዚአብሔር ከፈጠራቸው ነገሮች ለምሳሌ፣ ዝም ባለ እግዚአብሔር ከፈጠራቸው ነገሮች ከርከሮ ምናምን አሉ፣ ብዙዎች አሉ። አሁን ነክተሻቸው ማትበይ። ለምሳሌ ምክንያት ነው እየሰጠሁሽ ያለሁት። እና ከሰው ልጅ የሚወጣ የሚያስቀይምም ነገር አለ፣ እሱ ተነክቶ። ሽንትም አለ፣ እሱ ተነክቶ ለምንድን ነው የማይበላው እግዚአብሔር ያውራና ታወሪያለሽ። እሺ ችግር የለም ያስረዳ እና ከዛ በኋላ አንቺ ደግሞ ታወሪያለሽ፣ ሚተርኪያ ቀጥ ተባረክ ተባረክ። ብሮ እና ምንድን ነው እግዚአብሔር የፈጠራቸው ብዙ ፍጥረቶች አሉ ተነክተው የማይበሉ ተግባባን። እንደ ዓይነት ነገሮችን ከግምት ውስጥ ማስገባት አለባቸው። ብዙ እግዚአብሔር የፈጠራቸው ፍጥረቶች ተነክተው የማይበሉ ዝንብ ነክተሽ አበኝ ማቃለው ለምሳሌ እባብ ነክተሽ አበይም። ሌሎች ብዙ ነገሮች አሉ። እንዴ ውሻ ራሱ ለአጩን አዝረክርኮብሽ እጅሽ ላይ ከበላሽ አድናቂሽ ነኝ። ተነክቶ አይበላም። ብዙ ነገሮች አሉ። ስለዚህ እግዚአብሔር የፈጠረው ብሎ ማለት አይቻልም። በዚህ ብቻ መሞከት እና ለበለጠ መረጃ ቪዲዮ ላይ ግቡና የውሻ ስጋ፣ የአይጥ ስጋ፣ የድመት ስጋ፣ የከርከሮ ስጋ፣ የአሳማ ስጋ፣ የውሻ ስጋ፣ የምናምን እንዳለ ምንም ሳይመረጥ በክርስትና እምነት እንደሚበላ ማስረጃ አለ። ሌላኛው አንድ የቀረ የምናገረው ነገር አለ። እሱ ምንድን ነው? በቃ ይቅርባቸው። እንደም ግቡና ና ቪዲዮ ላይ ብዙ አለ። የይብኑ ነው በደም ፎሎ አርቁ። ሰላሙ አለይኩም ረህመቱላሂ። ወአለይኩም ሰላም ረህመቱላሂ ወበረካቱ ስ ጥያቄ ቀጥያ ራማ በመጀመሪያ ደረጃ ማለት ነው ከይቅርታ ጋር ወንድማችን የተናገረውን ነገር ይህን ሁሉ ነገር አይጠበቅበትም። እውነት ማስረጃ ካለው ማስረጃውን ከፍቶ ማስረዳት አለበት። እኛ ሁላችን እየጠበቅ ነው ስለሆነ ትልቁ ላይ ሆኖ ማስረጃ ከፍቶ ማሳየት አለበት። ዝም ብሎ ማውራት አይቻልም። ዝም ብሎ እኮ እኔም ፖለቲካ ሰርች ዜጋ መውረድ ይፈልጋለሁ። ይሄ የብሽሽቅ የፎከከር ሳይሆን የእውነትና የሕይወት መንገድ ነው አደለ? እውነተኛ መንገድ እስካስ እንደዚህ እንትን ሲል ትልቁ ላይ አድርጋችሁ በማስረጃ ከፍቶ ማሳየት አለበት። አደለ? የነ ነገር ከመጽሐፋችን እንቀበለዋለን አንቀበለውም። እኛ ማስረጃ ጸሐፈኛ ነው ደቋ ወንድምችል ቆይ ቆይ አስጨርሱ

እሺ እኔ ጥያቄ ወንድማችን እዚህ ጋር አምላክ ቀጥታ ያለበትን እያለ ነበርና፣ እስኪ አላህ ቀጥታ ያለ ምንም ሶስተኛ ጣልቃ ገብነት እኔ አምላክ ነኝ አምልኩኝ ያለበትን ካለ ጅብሬል እና መሀመድ ጣልቃ ገብነት ዳይሬክት የተናገረበትን ማስረጃ ከቁርአን ከፍታችሁ አሳዩ። ከቁርአን አላህ ራሱ የተናገረበትን ነው መፈልግ ማለት ማለት በጅብሪል ነው አደለ? ቁርአንን የምጠሆን የምፈልግ ዳይሬክት የተናገረበት ለማህመድ ዳይሬክት ማለት ነው፣ ሌላ መሰከር ያለበትን። ምክንያቱም እኔ ቁርአን ትክክለኛ ነው ብዬ ለምን ቀጥታ የተናገረበትን ቃል በቃል ማለት ነው ከቁርአን አሳዩኝ ነው ያልሺው፣ አደለ? ወይስ ጆሮዬ ነው ድሻ? ያሳይ ነው። ኦኬ፣ ያው አላህ ስብሓን ወታላ ምን ይልናል መሰለሽ? ሱረቱ ልጣሀ ላይ ሱረቱ ጣሃ አንቀጽ አስራ አራት ላይ እኔ ኢነኒ እኔ ይላል አነላሁ አላህ ነኝ ላኢላሃ ኢላ አነ ይላል ከኔ በቀር አምላክ የለም። ማስረጃ ክፈትልኝ አንዴ መጽሐፉን። ይፈልጓሉ ማስረጃውን ክፈትልኝና ቃል በቃል የተናገርበትን ነው። በዚህ በጣም ቁራን በቁና ማስረጃዎች ነው ያሉት። በጣም ብዙ ማለት ነው፣ ከመጠን በላይ ከምታስቡት በላይ ማለት ነው። ግን ያው አስፈላጊ ስላልሆነ ይህንን እንጠቅሳለን። ው ያው ልክፈትልሽ አንቀጽ አስራ አራት ኦኬ ያው ትመለከቸዋለሽ። ኧረ በለው ቪዲዮ እያጠፋብኝ ነው። ይታያል አይደል አሁን ቪዲዮ ኦኬ ቪዲዮ እያጠፋብኝ ነው። እሺ ሱረቱ ጣህን ምዕራፍ ሀያ ቁጥር አስራ አራትን መመልከት ትችያለሽ። የራማዋ አይ ቲንክ ቪዲዮ እያጠፋብኝ ነው መክፈት አልቻልኩም።